ያለሁት አንገብጋቢ ስለሆነ እና አስቸኳይ ነገር ስለሆነ ነው። እባካችሁ ይህንን ድምፅ እየሰማችሁ ያላችሁ ሰዎች በሙሉ በቲክቶክ፣ በዩቲዩብ እጅግ በጣም የሚወደው ለነፍሱ የሚሳሳለት ጓደኛውን ፎቶ እየለጠፋችሁ ገዳዩ ይሄ ነው እያላችሁ ፕሊስ በሰው ህመም ላይ ሌላ ህመም አትጨምሩ። እባካችሁ ምንም የማታውቁት ነገር ላይ እንደዚህ አይነት ቀስም ሰባሪ ነገሮችን ደግማችሁ እንትን አታድርጉብን። ሰው ሀዘኑ ነው የቻለበት። ፕሌስ ስንት ነገር መስዋዕት የሆነለት ጓደኛውን ይሄኖ ገዳ እየተባለ በየፌስቡክ በየቲክቶክ በየዩትዩብ ፎቶ ይለጥፋል። ሁሉም ነገር እናንተ የምታውቁት ነገር አይደለም። በሶሻል ሚዲያ ላይ በሴት ነው እንደዚህ ነው እንደዚህ ነው ሁሉም ነገር የሚወራው ውሸት ነው። ጉዳዩ የሳውዲ ፖሊስ የሳውዲ ደህንነቶች ይዘውታል፣ እየተከታተሉት ነው። ኦኬ ተረዳችሁኝ አይደለ? ህግ ይዞታል ጉዳዩ። መጸቡ ሰዓት ላይ ነበሩ የተባሉም የተያዙ ሰዎችም ስላሉ ህግ እየተከታተለ ነው። ጉዳዩ በህግ እጅ ተይዟል። ገዳዮቹ ደግሞ የሳውዲ ፖሊስ ተከታትሎ በቁጥጥር ስር ያውላል ስለዚህ፣ እሱን እኛ የያዘው ጉዳይ ስለሆነ እሱን እንትን እያል ነው እየተከታተሉ ነው። የያዛቸውም ይዞ ምርመራውን እያደረገ ነው። ስለዚህ ፕሊስ የወዳጆቹን ጓደኛን ፎቶ እየለጠፋቸው እንደዛ ማድረግ በጣም የእውነት ጥሩ አይደለም። እንደዚህ አይደረግም፣ ነውር ነው። ሰው ሌላ ሀዘኑ እንዳይችል እዚህ ደግሞ ሌላ እንትን ለዩቲዩብ ቪዲዮ ተብሎ ለምን ተብሎ የሌለ ነገር ከሌለ ጋር እያመጡ እንትን ማለት አግባብ አይደለም። ፕሊስ ሰላም ወዲኩም ረመቱላ ወበረካቱ የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሆይ እኔ በጣም ሰላም ነኝ፣ አልሐምዱሊላ በያላችሁበት። አለ የጠበቃችሁ እንግዲህ እስካሁን ያስደመኳቸው የብሬክስ ድምፅ ነው ማለት ነው። ሁላችሁም እንደምታውቁት እንግዲህ ሶሻል ሚዲያ እንደ የያዘውን ነገር ማራገብ ይወዳል፣ እኛ ሰው ማለት ነው። አንዴ በሴት ነው፣ አንዴ የአጎቱ ልጅ ነው፣ አንዴ የወንድሙ ነው፣ አንዴ እንደዚህ ነው፣ አንዴ በሴት ነው። የተለያየ ነገር ሁሉም የራሱን መላምት እየሰጠ ይገኛል ማለት ነው። እንግዲህ ሁላችሁም ልባችሁ ርፍ እንዲል ዛሬ እውነቱን አፍርጦታል ማለት ነው። ብሬክስ እውነቱን ተናግሯል ማለት ነው። ከአሁን በኋላ የጓደኛውን ፎቶ እየለጠፋችሁ ይሄ ነው ገዳይ ይሄ ነው የገደለው፣ ያላችሁ ቪዲዮ የምትሰሩ ሰዎች አሁኑ ተቆጠቡ ለማለት እወዳለሁኝ። ምክንያቱም ያላያችሁትን ያልሰማችሁትን ዝም ብላችሁ በመላምት አንድ ሰው ስለተነፈሰ ዝም ብላችሁ ማራገቡ ትክክለኛ መረጃ ሳትመረኮዙ በውሸት ወሬ ማራገባችሁን ቀንሱ ፕሊስ፣ ማለት ነው። እንግዲህ የሶሻል ሚዲያ ሰው አንድ ነገር አንድ ፍንጭ ከያዘ በራሱ መላመት እየጨመረ የሚያወራ ሰው ነው የኛ ህዝብ ማለት ነው። እና እንግዲህ ዛሬ እውነቱን ተናግሯል ማለት ነው። ብሬክስ በሳውዲ ፖሊሶች እጅ ስር ውለዋል። እሳቸው ነገሩን እየተከታተሉት ነውና መጨረሻ ላይ ደግሞ ያለውን ነገር የምናሳውቃችሁ ይሆናል። በሐዘን ላይ ሌላ ሐዘን አትደርቡብን። በጣም የሚወደው እና የሚያከብረው ጓደኛውን ፎቶ ከመለጠፍ ተቆጠቡ እያለን ይገኛል ማለት ነው። ተግባራዊ ማድረግ ነው እንግዲህ ማለት ነው። ይሄንን አስመልክቶ እንግዲህ ቀጥሎም አጠር ያለ ጽሁፍ ጽፎ ለቋል። በቴሌግራም ፔጅ ላይ እንዲሁም ፌስቡክ ፔጅ ላይ ታገኙታላችሁ ማለት ነው። ብሬክስ ማለት ነው። ያው በጣም ልብ ይነካል። ትንሽ ለማንበብ ሞክራለሁ ማለት ነው። አልሞ መቀበል እንኳን ለወዳጅ ዘመዶቹ ለበተሰቡ ይቅርና እንዲህ ዝም ብሎ በሶሻል ሚዲያ ራሱን ለሚያውቀው ሰው በጣም የሚያሳዝን ልጅ ነው ገና ህፃን ገና ወጣት ገና ምንም ያላየ ልጅ ነው ፈጣሪ መጽናናቱን ይስጣቸው እንላለን ህልም የሚመስል ለማመን የሚከብድ እውነት ይላል ቴዲ ሀሙስ ለአብ የሚነጋ የኢትዮጵያ ሰዓት አቆጣጠር ከሌሊቱ አምስት ሰዓት አካባቢ ስራ ቦታው ላይ ሆኖ ከጓደኞቹ ጋር ሲያወራ እንደነበር ጓደኛው ነግሮናል። እስከ ሌሊቱ ዘጠኝ ሰዓት ድረስ ደግሞ ስራ ቦታ ሆኖ ከሚስቱ ጋር በስልክ እያወራ እንደነበረ ነግራናለች። ይችላል አርብ ጁማአ ቀን ስልኩ ሲደወል አይሰራም። ባለቤቱና ጓደኞቹ ሙሉ ቀኝ የቴዲ ስልክ አለመስራት አሳስቧቸው ተይዞ ይሆን እንዴ እያሉ ሲጨናነቁ፣ ሙሉውን ሐሙስ ለአርብ የሚነጋ ጠዋት አካባቢ ሪያድ ውስጥ መኽረጅ 28 ስተርሃ ላይ በጩቤ እንደተወጋ ወሬ ተሰማ ይላል። ይህ ወሬ የነገረን እዛው ሙኽረጅ 28 ሆኖ ቴዲ የነበረበት ከተባለ ስተርሃ አካባቢ በሌላ ስተርሃ ውስጥ የነበረ ሰው ሲሆን እንዲህ ሲል ቃል በቃል ነግሮናል ይላል እኛ ያለንበት እስትራሃ ሆኖ በር ላይ የነበሩ ሰዎች እዛው አካባቢ